ሰላም የተወደዳችሁ፣ ዛሬ ደግሞ ከትላንት ወዲያ በነበረው በወላይታ ዲቻና በሲዳማ ቡና ጨዋታ መካከል ዳኞችን በድሎን ፌዴሬሽኑን በድሎ፣ ከሁሉም በደል በጣም የከፋውና ከበደል ሁሉ በላይ ሆኖ በደል ደግሞ ምንድን ነው ካልን፣ የራሱ የወላይታ ዲቻ የደጋፊዎች ማህበር የሆነው በፌስቡክ ፔጃቸው ያጋሩን መልእክት በጣም ልብ ሰባሪ ሆኗል። በተፈጠሮ በሳቱ በተፈጠሮ ባለመግባባት የተወሰኑ ልጆች የታሰሩ ቢሆንም ወዲያው ምንም ነገር ሳይደርስባቸው ሰዓታት ሳይቆዩ እንደተፈቱ የሚያሳይ መግለጫ በፌስቡክ ፔጃቸውን ለጥፎ ብናገኝም እውነታው ግን ያሳይሆን ቀርተዋል። በዚህ ሰዓት በተለያዩ በአዲስ አበባ ክፍለ ከተሞች ባሉ ፖሊስ ጣቢያዎች የተለያዩ ሰውየው ላይታ ዲቻ ማሊያ ያለበሱ ልጆች በአንድ ቤት እስከ 35 የሚሆኑ በአንድ ክፍል ታስሮና ታጉሮ ይገኛሉ። ከነሱ ውስጥ ለአብነት ያህል ያዝ ነው በቦሌ ክፍለ ከተማ፣ በለጋር ክፍለ ከተማ፣ በየካ ክፍለ ከተማና በቃሌቲ ክፍለ ከተማ ተገኙ ልብሱን ለብሰው ብቻ ስለተገኙ የተያዙ በርካታ ልጆች እስር ላይ እንዳሉ ብዙ መረጃዎች ሲዘዋወሩ እየተመለከት ናቸው ነው አንዳንድ ሰዎችን ለማናገር እንደሞክር ናቸው። በትላንትና እለት በላይ ፕሮግራማቸው በዛቤ የተባለው ላይ ታዲቻ ደጋፊ የሆነው የተለያዩ ጋር እየሄደ ይጠይቅም እንደነበር ልጆቹም ምግብም ሆነ ውሃ እየተሰጣቸው እንዳልሆነና የለበሱትን ልብስ ሳይቀይሩ እስካሁን በለበሱት በዲቻ ማሊያ እየታሹ እንዳሉ በራብም እየተጎዱ እንዳለውም ተናግዶ፣ ከዚህ ጋርም አያይዞ የዞኑን መንግስት ለማናገር የሞከረ ቢሆንም የዞኑ መንግስት ግን አሁንም ምንም አይነት ምላሽ አልሰጥም። ሰዎቹ እንደምሉት ከሆነ በዚህ ሶስትና አራት ቀን ውስጥ ጉዳዮችን አጣርተን ክስ እንመሰረትባቸዋለን እያሉ እስካሁንም በ24 ሰዓት ውስጥ ክስ መከሰስ የነበረባቸውም መብታቸውም ተጥሶ ተከሰሙ ፍርድ ቤት ሳይቀርቡ ግን በፖሊስ ጣቢያ ታጉሮ ይገኛሉ። ይህንን የመሰለ ዜጋዎችን በደል ሸፍነው ምንም ነገር አልተደረገም የሞቱትም የታሰሩትም ውሸት ነው የሚል ዜና ያወጣው የወላይታ ዲቻ ደጋፊዎች ማህበር በእናንተ ጥያቄ መጠየቅ አለበት ይመስላል። ይህ ለእኛ ከባድ የሆነ ወይም ለታሰሩ ልጆች በዚህ ሰዓት ላይ ጨለማ ሆኖ ያለው ነገር ለዞኑና ለደጋፊዎች ማህበር በአንድ ወረቀትና በአንድ ፊርማ ሊያልቅና ሊስተካከል የሚችል ነገር ሆኖ ሳለ እነሱ ግን ችላ በማለት ዜጋዎች ዜጎች በዚህ ልክ ይንገላታሉ። የእናንተ ድምፅ ስለሚያስፈልጋቸው በተለያዩ ሶሻል ሚዲያ ከዚህ በፊትም እንዳልኳቸው ድምፅ የሆናቸው በተለያዩ ቦታ ጠያቂ ያለላቸው ከቤተሰብ ርቆ የመጡ ከተማውን እንኳን በደንብ የማያውቁ የሚቀይሩትን ልብስ ሳይኖራቸው የሚመገቡት ምግብም ሳይኖራቸው ያለ ጥያቄ የታሰሩት ወላይታ ዲቻውን የአገሬን እግር ኳስ ክለብ ደግፋለሁ ብሎ የወጡ እንጂ ሌላ ምንም አይነት ዓላማ አንግቦ የተነሱ እንዳልሆኑ ተገናዝባችሁ በተለይ የወላይታ ልጆች የሆናችሁ ከተለያየ ቦታ የምትገኙት ለእነዚህ ልጆች ድምፅ እንድትሆኑ ጥሪ ያቀርባሉ። ይህ ደግሞ በግልጽ የምታይና በትላንትናው እለት ያረጋገጥኩት ጉዳይ ስለሆነ ሞቷ ለተባለው ነገር ውሸት እንደሆነ ተረጋግጧል። ነገር ግን በቁጥር ከሁለትና ሶስት መቶ በላይ የሆኑ የወላይታ ዲቻ ደጋፊዎች በዚህ ሰዓት በሶስት ክፍለ ከተማ ባሉ ፖሊስ ጣቢያዎች ታስሮ ይገኛሉ። ተወደዳችሁ ደጃሾ ሚዲያ ቤተሰቦች እንደዚህ አይነት መረጃ እንዲደርሳቸው ለቤቱ አዲስ ከሆናችሁ ቤቱ ሰብስክራይብ እያደረጋችሁ ጀምሩ። ይህን ቪዲዮ ደግሞ ሼር እያደረጋችሁ ለብዙዎቹ በማድረስ ለእነዚህ ልጆች ድምፅ የሚሆን ሰው እንዲገኝ ጥያቄ እንድታቀርቡ ይፈልጋሉ። ከዚህ ጋርም አያያዥ የዞኑን መንግስትና የእግር ኳሱን የእግር ኳስ የደጋፊዎችን ማህበር እግር ኳሱ ፍሬሽኑንም ጭምር ለእነዚህ ልጆች መልስ መገኘት ሲቻል ለምን ለሶስት ቀን ያህል በዚህ ልክ ልታሰሩ እንደቻሉ ልጠይቅ ይፈልጋሉ። በእርግጥ እስሩ የደረሰባቸው አለግባብ የሆነ እንቅስቃሴ ሲያደርጉ አግኝተናቸዋል ነው ይህ ፌዴራል ፖሊስ ክሱ ቢሆንም ግን በሰዓቱ እስኪመጡ ያልተነገረ በዚግ ስታዲየም ይደረጋል የተባለው የጨውተው ሁኔታ ሁሉንም ሰው ስሜታዊ ያረገ መሆኑን ተገናዝቦ በሰዓቱ ሌላ ዓላማ እንግቦ ወይንም አስቡ ሳይሆን ስታዲየም ለመግባት የነበረ እንቅስቃሴ ብቻ እንደሆነ ታስቦ ያሉት ነገሮቹ ምንም አይነት የሚወርዱና የሚወጡ ሌላ የውጭ ታሪክ ሳይፈጠር በይቅርታ ታልፎ ልጆቹ ተፈቶ ወደ እናትና አባቶቻቸው ቤት የሚመለሱበት መንገድ እንዲስተካከል ጥያቄ ነው። እነዚህ ልጆች ከቤት እግር ኳሱን ለመደገፍ የወጡ ናቸው። እናት አባቶቻቸው የደረሱበትን ስላላወቁ እያሰቡና እየተጨነቁ ነው። አብዛኞቻቸው በእጃቸውም ስልክ ስላልነበረ ስልክ የነበራቸውም ደግሞ ስለተወሰደባቸው ጓደኛም ሆነ አብሯቸው የነበረው ሰው ከነሱ ጋር ስለታሰረ ለማንም ሰው ያሉበትን ቦታ መንገድ ባለመቻላቸው በዚህ ሰዓት ቤተሰቦቻቸው በትልቅ ጭንቀት ውስጥ እንዳሉ ይታወቃል። ስለዚህ ይህን ታስቡ፣ እነዚህ ልጆች በአስቸኳይ እልባት እንዲያገኙና የዞኑም አስተዳደርም ሆነ የእግር ኳሱ ፌዴሬሽን ደጋፊዎችን ማህበር ስለነሱ የእነሱ ልጆች ዝም ሳይል ስለ እነሱ ልጆች ማድረግ ያለበትን ነገር አስቦ ተገቢ የሆነ ነገር ውሎ ሳያድር እንዲያደርግ ጥሪ ያቀርባሉ። እናንተም ደግሞ ይህንን ቪዲዮ ሼር በማድረግ እንዲሁም በራሳችሁ በምትጠቀሙ ሶሻል ሚዲያ በማጋራት ለልጆቹ አቤት የሚል ሰው እንዲገኝ ድምጻቸው እንድታሰሙ ይጠይቃሉ። የተወደዳችሁ ደጃሾ ሚዲያ ቤተሰቦች ይህ ስለ እናንተ የሚዘግቡበት ጃሾ ሚዲያ ነውና፣ ላይክ ሼር፣ ኮሜንት እንዲሁም ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ አድርጋችሁ እንደዚህ አይነት ደግሞ ትኩስ መረጃ እንደርሳችሁ ደውል ምልክቱ አብርታችሁ ተከታተሉ እላችኋለሁ። ይህ ጃሾ ሚዲያ ነው።